የነሱ በጥንካሬ የምታመጣቸው ነገሮች አሻሽለ የመዋቅሩን አሻሽለ ይህንን የጉባውን ነገርም ልትቀጣው የምትችለው እኮ ስታጠባው ነው። አሁን ኳስ የሚያውቁ ሰዎች አይደሉም እኮ በብዛት የሚመሩት። እሱ ነው ችግሩ። ድሮ እኮ ኤቭሪ እንትን ላይ ያሉ ሰዎች በኳስ ያለፉ ሰዎች ናቸው። ኤቭሪ መሪ የአስመራው ነቀለት አብርሃም ይባሏሉ የታወቁ ናቸው። የቡድን መሪ የኤርትራ ናሽናል ቲሙን ይዘው የሚመጡ እሳቸው ናቸው። ቀይ ባህርን የሚመሩ እሳቸው ናቸው። እኛ ጋር ጋሽቶ የሚባሉ እንደዚሁ ኳሱን የሚያውቁ ለኳስ ፍቅር ያላቸው አንተ በላህ ወይ ጠጣህ ወይ ብለው ከራሳቸው ገንዘብ የሚሰጡ ብሩም አይበቃም በዛ ጊዜና፣ ከራሳቸው ገንዘብ ይሰጡ ነበር። ከራሳቸው ብዙ ገንዘብ ያሉ ሰው ያበላናል። በሄድንበት ሬስቶራንት አንከፍልም። ሰው ከፍሎ ነው ደጋፊ ከፍሎን ማን ከፈለው? እዚህ ከተከፍሏል፣ ዝም ብላችሁ ሂዱ ነው የምንባለው። እንደዛ አይነት ነገር ለማድረግ ማጥበብ መቻል አለብህ። መዋቅር በት ነው ይበተን ገባ ይበተንና በየክልሉ ይሄ ሁሉ ትራንስፖርቴሽን ፕሌን ይሄ ሁሉ ምናምን የሚጠፋው ሲቀንስ ተጫዋቾቹ ላይ ታዳጊዎች ላይ ታውለዋለህ ማለት ነው በጀቱ። ኢንስቴድ ኦፍ እንደዚህ ለሆቴል እና ለአውሮፕላን ከምታጠፋ ባይ ነኝ እኔ። ትክክል ነኝ ትክክል ነኝ ማለት ሳይሆን እንደዛ ነው። ሌላው ይሄ አንድ ሀሳብ ነው። መብት ነው የአንተ የራስ ሀሳብ ነው። ትክክል ነው። ታዳጊዎች ናቸው። አሁን በቀደምት አመታት ተጫዋቾች ከሚፈሩባቸው መድረኮች ውስጥ የትምህርት ቤቶች ውድድር፣ የታዳጊዎች ውድድር፣ ከዛ የቀበሌ የከፍተኛ ውድድሮች፣ የዞን የመሳሰሉት ውድድሮች ናቸው። እግር ከዋሱን አንድ ደረጃ የሚያስቸግሩት እንደው በዚህ ደረጃ እንደው ያንተ የግል ስሜትን አስመልክቶ ልጠይቀ ኢትዮጵያ የአፍሪካ እግር ኳስ ፌዴሬሽን ካፍ መስራች ሀገር ሆና አሁን ያላት ብሔራዊ ቡድን ግን ስደተኛ ሆኖ አገሪቷ ላይ አንድ ሜዳ ጠፍቶ እነ ሞሮኮ፣ ሰሜን አሜሪካ ምናምን ሰሜን አፍሪካ የመሳሰሉት ሀገሮች ሄዳ ከፍላ መጫወቷ የቡድኑም፣ የኢትዮጵያ ቡድንም በደጋፊው ማግኘት የሚገባውን አድቫንቴጅ ማጣቱ በአንተ ዙሪያ ምን አይነት ስሜት ይፈጥርብሃል? በጣም ጥሩ ትልቅ ፖይንት ነው እያነሳው። በዚህ ጉዳይ ላይ ኢትዮጵያ ከእንትን የምታገኘውን ገንዘብ ብቻ ሳይሆን ራሱ ኳሱ ኢንዱስትሪ ነው፣ ይትሰልፍ ኢንዱስትሪ ነው። ፋብሪካ በማድረግ ብቻ ነዳጅ በማድረግ ብቻ ደሞ አገር ገንዘብ የምታገኘው እዚህ ሀገር አሁን አለን አሜሪካ አሜሪካ ትልቅ ሀገር ነች። ኢንዱስትሪ የቱሪዝም ኢንዱስትሪ ትልቅ ነገር ነው፣ ትልቅ ገቢ ነው ብላ ነው የምታምነው። ብዙ ሰው የሚተዳደረው በሰርቪስ እንትን ላይ ያለ በሙሉ በቱሪዝም የሚመጣ ነው። የአዲስ አበባ ስታዲዮም ሆነ የተሰሩት ሜዳዎች በሙሉ ጨዋታ እንዲደረግባቸው ቢደረግ ብዙ ልጆች ስራ የማግኘት ቻንስ አላቸው። ታክሲዎቹ ይሰራሉ ሆቴሎች ይሰራሉ፣ ምግብ ቤቶች ይሰራሉ። ኢንዱስትሪ ነው። ሰራተኛ ፈጠርክ ማለት ነው። አን ኤምፕሎይመንቱን ትቀንሳለ ማለት ነው። ያንን ከመንግስትም ይሄንን ማመን መቻል አለበት። ይሄ ኳስ እነ እንትናን ተመልከታቸው። አፍሪካኖችንም መውሰድ ይቻላል። ከዛ ውጭ ብራዚሎችን ተመልከት። ትልቅ ኢንዱስትሪ ነው። የሚያመጡላቸው በሙሉ ተጫዋቾች የተገዙት ተጫዋቾች ገንዘባቸው እዛ ነው የሚሄደው። አርጀንቲናን ተመልከት። ከዛ ውጭም ናይጄሪያን ወይንም እነዚህ ትልቅ ካሜሩንን ተመልካታቸው ታችም ሆነ ላይ ለፕሮፌሽናል ተጫዋቾች ቡድኖች ነው የሚጫዋቱት። ያገንዘብ ተመልሰው ወደ ሀገራቸው ይሄዳል። ትልቅ ኢንዱስትሪ መሆኑን መንግስት መጀመሪያውኑ መገንዘብ አለበት። አገር ላይ መሰራት ያለበት የጨዋታ መካሄድ አለበት፣ አንድ እሱ ነው። ሁለተኛ ቡድኑ እንዲያልፍ የምታደርገው የሆም ጌም እና አዌይ ጌም ቢግ ዲፍረንስ ነው። ቢግ እኛ አዲስ አበባ ስንመጣ የካታንጋንትን እንግራችን ነው የሚያቀጣቀጣ። ከአዲስ አበባ ቡድን ጋር ስንጫወት በቃ ጩኸቱ በጣም ነው የሚደግፉት፣ እንትላቸው እየፈራ ነው የምትጫወተው። ያላጠፋውን ጥፋት ላይ ሲጮሁ ሁሉ ወደ ራስ ጎል የምታገባበት ሁኔታ ለአንዳንድ ጊዜ ያንን አድቫንቴጅ አላገኘም የኢትዮጵያ ቡድንና፣ እና ልጆቹ ላይም አልፈርድም። ዞሮ ዞሮ በትክክለኛ መጡ አመራርጡም ላይ ቡስና ተጨምሮም ሆነ አልሆነም ግን አወይ መጫወት አንድ መክፈሉ ይሰራ ነው፣ ሁለት ለውጤት አያመጣም። ሌላው ችግር ደግሞ ማየው አማን፣ በዚህ ዙሪያ ከመውጣታችን በፊት በዚህ በፕሮፌሽናል ተጫዋቾች የመግዛት እንትን እኔ አንድም አልስማማም። የማልስማማበት ምክንያት አንደኛ ነገር የስራ ኦፖርቹኒቲያቸውን የልጆቹን ታሳጣቸዋለ። ሁለተኛ ነገር ችሎታቸውን እንዳይጨምሩ ታደርጋለህ። በቀደም በእናንተ ፕሮግራም ላይም ሰምቻለሁ። ቤንች ነው በሙሉ በረኛው ሲሉን ነበረ እነ ጆኒ የሚናገሩት ላይ። ቤንች በረኛ አድርገ ለናሽናል ቲም ሆልየር የተጫወተው የሌላ ክለብ ተጫዋች በረኛ አድርገ ለናሽናል ቲም ይህንን ልጅ ግባ ብለህ እንዴት አይነት ኳስ ሊያደንልህ ነው? ባለፈው የሰላሳ አንደኛው አፍሪካ ዋንጫ ላይ አይተሃል። የጊዮርጊስ ምክትሉ በረኛ ነው ለናሽናል ቲም የተጫወተው። እንዲህ አይነት ነገር አይደረግም። አንድ የውጪ ተጫዋች መምጣቱ አላስፈላጊና በገንዘብ ማባከን ነው። ምንም ለኳስ እድገታችን የሚያመጣው ነገር የለም። እንደውም የተጫዋቾችን ቦታ በመያዝ ኢኮኖሚውን ይጎዳል። ባይነ አነሰም በዛም በዶላር የሚከፍሉት ነገር ስህተት ነው። እዛው ባሉት ተጫዋቾች እያንዳንዳቸው ህግ ማድረግ አለባቸው። እኛ በዛ ደረጃ አይደለንም ያለ ነው በቃ አገሪቷ ደሃነች ብዙ ገንዘብ የላትም። ተጫዋች የመግዛት ጉዳይ ውስጥ ራሱ መቆም ያለበት ነገር ነው ብዬ ነው ላይ ምንድን ነው መሰለ አሁን ለምሳሌ የሚመጡት ተጫዋቾች ይምጡ። አሁን ግብ ጠባቂ አንድ ስለሆነ እሱ እንደ ቢታገድም የኢትዮጵያ እግር ኳስ ፌዴሬሽን ህግ ቢያወጣም መልካም ነው የሚል አለ። አሁን ግብጽም እንደዛ ነው የሚጠቀሙት። አንድ ፕሮፌሽናል የሚባል ተጫዋችን ስታመጣ እኮ ለእኛ ተጫዋቾች የሚያስተምረው የሚያሳየው ምን የሚለው የተለየ ችሎታ ኖሮት መሆን አለበት። አሁን ግን የሚመጣው በቀደመ ዘመን እንዳልኩት በ43 አመቱ የመጣ ፕሮፌሽናል ተጫዋች ተብሎ ማለት ነው። በአመት ውስጥ ያገባው ጎል አንድ ነው እና የሚመጣው ክፍያው ራሱ የሚደንቅ ከክፍያ የተወሰነ ፐርሰንት ለአሰልጣኙ ይሰጣል ወይ ለቡድን ኃላፊዎች፣ የተቀናጀ ነገር ነው። አሁን ደላላው አለ፣ የቡድን ኃላፊዎች አሉ፣ ከአሰልጣኙ ጋር የሆንና ነው እንደዚህ አይነት ችግሮች አሉ። ተጫዋች አይምጣ አይደለም። ብቃቱ ያለው አሁን በኢንተርናሽናል ውድድር ላይ አልፈው ወደ ተሻለ ደረጃ ለመሸጋገር ይምጣ። ሲመጣም አንድ ወይም ሁለት፣ በጣም ከበዛ ሁለት ለእኛ ሀገር ተጫዋቾች ማስተማር የሚችሉ ለታዳጊ አራያ መሆን የሚችሉ ተጫዋቾችን ማምጣት ይገባናል የሚል አስተያየት አለኝ። ልክ ነው፣ ምንም አልሳሳትክም። አንደኛ ነገር ፕሩቭ አድርጎ ነገርኩ ቅድም የነገርኩ ነገር አለ። የጀርመኑ ነገር እንደሄድኩኝ ባድ ሆንሽታት የሚባል ቦታ ነው የገባሁት። ከዛ ምናሉ መሰለ አሁን ከዚህ ነው የምትጀምረው። ፕሩቭ ካረክ ከሎካል ተጫዋቾቹ ከተሻሻልክ፣ ስቴፕን ቀጠልክ ወደ ዲቪዥኑ ከፍ ከፍ እያልክ ትሄዳለ። ከዛ በኋላ ወርክ ፐርሚቱ ሊሰጥህ የሚችለው ከተጫዋቾቹ ከሎካል ተጫዋቾቹ መብለጥ መቻልን አስመስክሮ ፌዴሬሽኑ ይበልጣል ብሎ ካለ በኋላ ነው ወደ ፕሮፌሽናል የስራ ፈቃድ ተብሎ የሚሰጥ። ገባ? የሎካል ተጫዋቾችን ለመርዳት የተደረገ ሕግ ነው። መብለጥ አለበ አንተ አሁን ያልከው በዛ እድሜ ምናምን አይደረግም። በቃ እድሜ ወሳኝ ነው፣ በኳስ ላይ እድሜ ወሳኝ ነው። አሰባቸው ከሀያ ስድስት በኋላ ሀያ ሰባት በኋላ መውደቅ እየፈራ የምትሄድበት ሁኔታ ከነበረ አይሄድም። እና ምን አይነት ነገር ስህተት ነው አንተ ያልከው ምንም የምጋራው ነገር ነው። በአጠቃላይ ፕሩቭ ተደርጎ ያ ተጫዋች ቢመጣም ማለት ነው። አሁን አንተ እንዳልከው ቢመጣም በቃ ፕሩቭ የተደረገ ሬዚሜው ታይቶ ገባ ቪዲዮ አለ። የሁሉም ተጫዋቾች በፕሮፌሽናል ደረጃ የሚጫወቱ ተጫዋቾች በየማርኬት ፕራይሳቸው ሁሉ አለ። ባይ ዘ ወይ እያንዳንዱ ተጫዋቾች ገብታ ፐርሰናል ፓሪየር ምናምን ስትለው ብር ተመድቦለት እሱን አይተ ነው ግዢ መካሄድ ያለብን እንጂ እኔ እዚ ዳሸና አሰለጥን ያለው እዚ ጎረቤት አሁን አንድ ልጅ ልኬ ነበረ ለአፍሪካ ክለብ ሻምፒዮና ከዚህ ከሲያትል ይዤው የአፍሪካ መጨረሻ ላይ ቀነሱት እንጂ አንድ ልጅ ልኬ ነበር ቪዲዮ የቱርሲቱን ቪዲዮን ወስጄ አሳይቼ ሃይላይቱን አሳይቼ አፕሩቭ ከተደረገ በኋላ ነው አዲስ አበባ ትኬት ተቆርጦለት ምናምን ሄደው እዛም ሄዶ ጥሩ ሄዶ ነበር። መጨረሻ ላይ አይቲን እሱ እንደሚለኝ ፉድ ፖይዝ ሆነብኝ እና ታመንኩሎ ተቀነሰ። አዳነ በተመረጡበት እና ያንን አይነት ነገር ክትትል ተደርጎ ከተጫዋቾች ከሎካል ተጫዋቾች መብለጥ መቻሉ ፕሩቭ ከተደረገ በኋላ ነው ከመጣም እኔ ከት ነው አይም ጣባ አይኔ የሚያመጡት ነገር የለ የሚያደርጉል ለውጥ የለም። ለውጡ ምን እንደ ገንባ የቡድኖችን ብዛት ቀንስ፣ ነምበር ኦፍ ቲምስ ይቀነሱ፣ ተጣርቶ አንድ ቡድን ውስጥ ይግባ፣ ባጣሪያው ፉክክሩ ይጨምር። ፉክክሩ ከጨመረ በኋላ የተጫዋቾች እድገት ይመጣል፣ ለአፍሪካ ክለብ ሻምፒዮና ያልፋሉ። የወዳጅነት ገንዘብ በሴብ ባረክ ቁጥር የወዳጅነት ጨዋታ የምታደርግበት ገንዘብ ይኖርሃል። ከሜዳ የሚገኘው ገንዘብ ክለቦች እንዲያገኙ ይደረግ። ተጫዋቾች ደግሞ በደንብ ይከፈላቸው። በቂ ነገር ነው፣ ማሳደግ ይቻላል። በዛው ልክ ከዛ ውጪ በራሴ በኩል ምን አይነት ድሪም አለህ ብለህ ብትለኝ፣ ነገሮች ተስተካክለውልኝ አንዳንድ ነገሮችን ካስተካከልኩኝ፣ እንዲሁ መጥቼ ራሴ ከሰፈር እንደተሰብሰብን ቲም ተብለን እንዳደግነው መንገድ ላይ የሚጫወቱትን ልጆች እየረዳ የራሴ መረዳቸው ግሩፕ ለመፍጠር ነው ወደፊት የማስበው